ያው መቅዲን መቅዲን ማወቅ ያለባትን ነገር ለመናገር ብዬ ነው። ፎቶው ለመጥፎ ነገር እንዳልተነሳች ነው የምነግርሽ ገልጬ የምነግርሽ ማለት ነው። ከዚህ አራት ሺህ ስምንት መቶ ህዝብ መሀል ነው የምነግርሽ። መቶ ፐርሰንት ሁኛ የምነግርሽ፣ ለመጥፎ ነገር አስቤ አደለም ያነሳዎች። ይህን እንድታወቂ ልግቻ የምፈልግ በሰዓቱ ድንገርሽ ፎቶውን ሪስቶር አድርገውብኝ ነው ስልኬ። ሆን ብሎ ማለት ነው መረጃ እየሰበሰበ ነው። ሪስቶር አድርገውብኝ በዛ ነው እየሰመሽ ነው፣ እንደዛ ነው። ምክንያቱም አንቺን የአማን እህት ነሽ ብዬ ስለማስብ ነው። ወይን ታውቂያለሽ፣ እህቴናት ስላለይ ነው እንጂ የፍቅር ዲዛይን መሆን እኔ ምንም አላውቅም። ስለዚህ ከዚህ አራት ሺህ ዘጠኝ መቶ ህዝማ በጣም እጅግ በጣም ይቅርታ ብይሻለሁ፣ እጅግ በጣም ማለት ነው። አንተ ፎቶ ያነሳህ ሰዓት ለመረጃ ብለህ ነው፣ እንዳይጠፉብህ ነው።

ከዚህ በፊት እሱ ስልክ ላይ መረጃ ይዟል። የነዛ ይወድገባል ገብቶኛል፣ ገብቶኛል። ሴትዮዋን እኮ አውቄያታለሁ እኔ ስለዚህ ይቅርታ ተባባሉ እና እንለያይ፣ ይቅርታ ተባባሉ። ሞር ደግሞ በአካል ሄደን ቁጭ ብለን ምሳ የበላን እንደ ሀገራችን መቅዲ ትከፍላለች። በቀደም ደረ ጊፍት እንትን ብላ ጊፍቱን አውጥታ ምሳ ትጋብዘን እና ቁጭ ብለን እናወራለን። እዚህ አራት ሺ ዘጠኝ መቶ ሰው ቃል ምገባላችሁ ይሄ ወንድማችን ዋጋ የከፈለ ሰው ነው። በቃ ከሀገር ቤት ጀምሮ ዋጋ የከፈለ እኔ ሴት ልጆች መዳ መዳን ቤት ይገባለን ማውጥታ ብትጥለኝ መዳን ቤት ገብቼ እበላለሁ። እኔ ያቸ አሜንን እንደዚህ አርጊ የአስኳትኝ ወንድ ልጅ ሜዳ ላይ ተጥሎ እምባ እያለቀሱ ነው የሚኖሩት። አንደኛ ሁለተኛ ነገር ይሄ ልጅ ደግሞ ከሀገር ቤት ጀምሮ ዋጋ የከፈለ ወንድም ነው። ዋጋ ስላቱ አካሉ የጎደለ ልጅ ነው። በዛ ደረጃ የተሰቃዩ ለዛ ነው መቅዴ የተጫንኩሽን ሌላውን መጥቼ በአካል እናወራለን። ኦኬ ይሄ ህዝብ ከዚህ በኋላ መቅዲ ከአንቺ ኮመንት ላይ ከፍቅር ውጭ ሌላ ኮመንት አይኮምትም። ህዝቡን በዚህ ክሰሿል። ይቅርታ ትልቅ ነገር ነው። አማን ማነው ባዘነው ግን ማለት ነው ወድቆ አታዩም። አይዲዮ ከተቀበለ በኋላ እዚህ የአካባቢ ጋር አሪፍ ስራ ተገኝቶለታል። ሲሰራ ምን ሲል ነገ ተለውጦ ጥሩ ዜጋ ጥሩ ወንድማችን ነው የሚሆነው፣ መከታችን። ለምንድነው እኛ የማንሰባሰበው? ለምንድነው አንድ የማንሆነው? ለምንድነው ተንኮር ላይ ብቻ የምናተኩረው? ያንቺ ላይ እኛ አተኮርኩባት ጨካኝ ስለሆነች ነው። ከሌሎቹ ደላላ ሁላ የምትለይ ሰው ስለሆነች ነው። ስለዚህ መቅዲ ይቅርታ ስላደረግሽለን እመቤቴን በጣም ነው የማመሰግነው። በጣም ማለት ነው። እሺ እግዚአብሔር ማለት ብትካሰሱ ምንም ብትሉም ትርጉም የለውም። ደላላ ቢከሰስ የሰዎች እንባ ይታበሳል። አንቺ ግን ብትከሹ ምንም እሷ አላስለቀሰሽም። ስህተት ነው። ወንድ ልጅ ይቅርታ ጠይቆሻል። ልጅቱ ሀቢባቤ ቀርባ የነበረችው ናት። መግዴ ይልሽ መግዴ፣ አንቺም ደግሞ ይቅርታ አድርጌልሀለሁ ወንድሜ ነህ፣ እኔም እህትህ ነኝ፣ በይው። አንቺም እሱ ይቅርታ ብሎሻል። በዚህ ሁላ መካከል፣ አንቺም ደግሞ ይቅርታ አድርጌልሀለሁ ወንድሜ፣ እኔ ከአንተ ጋር የምካሰስበት ምንም አይነት ነገር የለኝም፣ በይው። ደስ ይበል

መከረች ነው እንደምታወራው አይደለ? ወንድሟ የፍቅር ዲዛይን እኮ ገባች እኮ ወንድሟ። አያችሁ የፍቅር ዲዛይንን ልባያችሁ። ታክሲ እኮ ከስራ ቦታ እንትን ብሎ ወንድሟ ቤት ናት ያለች። ወዙ እራሱ ተመለሰ። ፈጣሪ እና ማለት ነው። ቀደም የገቡት አይደሉ? እንደ አቢባ ቤት ወንዱ ልጅ ጎንደር ተጠንቁሎ እንትና ምናምን ብሎ ያስጨፈጨፉና አይደሉ

መግዲ በአካል ታውቂዋለሽ? እሺ፣ ደግሞ አገናኝ ተሽ መሲ ምሳ ጋብዣቸው ሁለታቸውንም አገናኝ ተሽ ያ አገናኛቸውና ይገባ በዙ ጥሩ ስራ ይሰራሉ። እናገናኛቸዋለን። ሌላ ደግሞ የሆነች የተቸገረች ታችናለች፣ እርዷታ አንድ ጊዜ ያልጋር የለም በጣም ታሳዝናል። መስዬ ዱባይ ነው ያለችው አታሉ። ቪዲዮ ይዞ ባ ካልመጣሽ ይለቅብሻለሁ እያላት ነው። እና እሺ፣ ሁላችሁ መቅዲ ይቅርታ አድርገንልሻል ያለፈው፣ እንወድሻለን በላት፣ ለመቅዲ ከዚህ በኋላ እሷም ክሳን አለች። በቃ ማርያምን ከወንድሟ ጋር ሰላም ፈጥራለች፣ ክሳን አለች። እኛም ደግሞ መቅዲን በአዲስ ስራ በአዲስ እንትን ትመጣለች። ሁላችሁም ፍቅር አሳዩዋት፣ እንዳትሰድቧት። መቅዲዬ፣ እንወድሻለን። ምንድነው ላምትሉት ሌሎቻችሁ፣ ለምንድነው ይህ ምድት ልጁን ያስይዙላት ለምን? ላትላላችሁ ከታች እንወድሻለን እያሉች ነው። በቃ ይሄ ነው የሚያስፈልግ ነው። የምር በጣም ከምር ነበረ። እየሰደቡን ምናምን ምናምን። አሁን አይሰድቡሽ ነው። ምን አድርገሽ ነው የሚሰድቡሽ? ለምን ይሰድቡሻል? ቆይ ለምን ይሰድቡሻል? ወንድምሽን አሳልፍ የሰጠሽ ምናምን እያሉ እየሰደቡን ነው ወንድምሽ እንዴት አሳልፈች ትስጫ? ነገ ታገኝዋለሽ። ጥፋት እኛ ጋር ያጠፋችሁት አለ እንደ ብሄድ እሱን እንነጋገራለን። ግን እንደ ወንድምነት እኔም ባገኝሽ እኔም እሰድብሻለሁ ከወንድምሽ በላይ። ብትሞጪ ብትጎጂ፣ የሚያነሳሽ ወንድምሽ ነው። የግልፅ ነገር ነው እሺ። እና የምር በጣም የሰደበኝ ነው። እና ምን ትሰደቢ ወንድምሽን። እኔ የሰደብሽ ሰው ብትሰደቢ፣ ስምንት አመቻች ማርያምን፣ እችይ ደረቅ ነች ብታይ አሁን ጮሆባት ስንት ነገር ብሏት ነው ያሳመናት ፍቅር ማለት ነው ላይ ባይቶ ነው ከስራ ቦታ ጥሎ እየሮጠ የመጣው የአንቺን ቤት አይቶ ፍቅር ፍቅር ነው ይቅር አላልኩሽም ወይ ህዝቡ ይቅር አላለሽም ወይ እሱም ወንድምሽ አላለሽም ማርያምን ላይ ትለያለች እናመሰግናለን መቅዲ ከዚህ በኋላ እንወድሻለን እያሉሽ ነው አይሰድቡሽም ማንም ሰው የሚሰድብሽ የለም። ሁሉም ፍቅሩን አሳይቶሻል። ሻል እያሉሽ ነው ከታች እኔ ወጣቸዋለው እኔም እንዲ ወዱ ነው የሚፈልገው ህዝብ እንዲጠላኛል። አመሰግናለን። በአካል እንገናኛለን ሰኞ አይዲውን አይዲውንና ፓስፖርቱን ስለሚቀበል ህጋዊነቱን ስለተረጋገጠ ስለሚሰጡት ከዛ በኋላ ወይ ማክሰኞ ወይ ሮብ እንገናኛለን እ እኔ አንቺ መሲ ሚስር ተገናኝተን ከፍቅር ዲዛይን መሲ ብርጅስቶን ልጋብዛት ነው ብለሽ ብር ተቀበይ እኔ አልከፍልም ምንም ተቀብለሽ ምስር እኮችን ሁለት መቶ ሺህ ብር ቃል ተገባላት ብለሽ አንቺ እናረጆ። በቀን ሁለቴ እኮ ነው የምትደውሉት። ስድስት ሺህ ሰው አላችሁ። ሳይንሁሞላዝ በመሆንሽ በጣም ደስ ብሎናል። እኛ አርቅን የማንፈልግ ሰዎች አይደለንም። ሰላም ነው የምንፈልገው። ከሰላም ውጭ ምንም ነገር እንትን የሚለን የለም። ግን ደግሞ ለተደረገብሽ ድርጊት አንቺ እንደዚህ መጠየቅሽ ትክክለኛ አግባብ ነው። ምክንያቱም ሴት ነሽ፣ ገና ህፃ ልጅ ነሽ። ነገር ግን ከዚህ በኋላ እንደዚህ አይነት ድርጊት እንዳይደገም እኛም እናደርጋለን። ይህንን አስተካክል እሺ። እኔም አገኝሻለሁ ከዚህ በፊት የሆነ ጊዜ ላይትን ከዝናሽ ጋር የመጣው ጊዜ አግኝቼሻለሁ። አስተካክሎልሽ ከፋም ለማም፣ ቢመርም ቢጣፍጥም ሴት ልሽ ክብሯ ነው ትልቁ ነገር። ለሴት ልሽ ከነ ክብርሽ ስለሽ ያከበረሽን ሰው ደግሞ እኔ እስካሁን ድረስ አላወራሁሽም፣ በውስጥ ዛሬ ነው የማወራሽ። ትላንትና በዋሳት እንዲሁም ቁጥሬ ማንሰጣሽ ብዬሽ ጮኬብሻለሁ አይደለ? ስላናደልሽ ነው እንጂ ጠልቼሽ አይደለም። አሁን ግን በዚህ ሁለት ሺህ አንድ ጥያቄ አለ። አንድ ጥያቄ እሺ፣ እንድትይኝ ማለት እንቢያት ማን ነበር ፎቶ ያነሳሽ ልጅ፣ ማን ነው መቅዲ? ቆይ መሲ ማነው እ መሲ ስሙ ጠፍቶብኝ ነው። አዛናው አሁን መቅዲ ዝም በይልኝ አይኔ ልንገርሽ፣ ስለ አዛናው ይኸውና፣ አዛናው ማለት እኔ በአካል አላገኘሁትም። ዋጋ የከፈለ አካሉ የተመታ በሥነ ሥርዓቱ እንኳን መራመድ የማይችል እንደ ሴት ልጅ ጎንበስ ብሎ በስደት ላይ ያለቅስ የነበረ ልጅ ነው። አንቻም ፍቅር ዲዛይንን አካሉ ተ እሱን ብበድለው ወይ ደግሞ እሱን ባስለቅሰው፣ መቅዲ ታዝኛለሽ አይደለ? እኔ ነገ ብትወድቂ ማነሳሽ እኔ ነኝ። አንቺን ተንተርሰው አዛናውን ባነሳሽ ፎቶ ክሰሹ እያሉች እንደሆነ አውቃለሁ። አዛና ወደርሽም ጠላሽም ኢትዮጵያዊ ወንድምሽ ነው። ይሄ ስለክሱ ምናምን እኔ በአካል መጥቻ አገኝሻለሁ። ኦኬ አንቺና አዛና ሶሪ ሶሪ እንድትባባሉ እፈልጋለሁ። እሺ በመጀመሪያ ደረጃ ማለት ነው ፎቶን ደግሞ ሊያያቸው ማን እንደሚጽፍልሽ ማን እንደሚደውልልሽ ስለማቅ ማለት ነው። አንዴ መሲ እኔ ስላዝናናው ነገር ባስተሪ ደስ ይለኛል በጣም። በእሱ አንድ ነገር ልንገርሽ። ቆይ መቅዲ አንቺ ጥፋት አጥፍተሽ ያዳምትኛዳምትሽባቸው። መቅዲ አንድ ነገር ልንገርሽ አንቺ ስትበድ ህዝቡን አጥፍቻለሁ ከእናንተ ውጭ አልሆንም ይቅርታ ብለሻል አይደለ አዛናው ደግሞ መጥቶ ወንድምሽ ነው አጥፍቻለሁ ይቅርታ ይልሻል አንቺም ይቅርታውን ትቀበያለሽ ህዝቡ ይቅርታ አድርጎልሽ የለል አንቺ የምትደውልልሽ ማን እንደሆነች አውቃለሁ እቺ ነቀርሳ እኔ መጨረሻው ነው ማልፋታል ከዚህ እሷ አይደለችም እመቤቴን እመቤቴን ተይ እሷን ጋር ወረድ በይ ሲቀጥል ደግሞ እኔና አዛናው የራሳችን ጉዳይ አለን በዛን ካሰሳለሁ ማለት ነው። ማን ፈቅዶለት እኔን ራቁቴን ለምን ያነሳኛል እ ለበት ጋር ለምን አይጨርስም? እኔ ጋ እኔ ጋ እኮ አንተዋወቅም ከስራ መጥቼ ከእነሱ ጋር ተደርቤ እኔን እንዴት ፎቶ ሊያነሳ ሊ ማን ፈቀደ እንዴ? አሁን አንቺ እንደዚህ ብትሆን አሪፍ ነው እንዴ? በየስፍራው ያነሳበትን ምክንያት ግን እኔ ልጅም በምዘው እዘዋለሁ ነው መግዲ ቆይ ልንገርሽ ይሄን ህዝብ አንቺ ይቅርታ ስትጠይቂ ሁሉም ይቅርታ አድርጎልሻል። አንቺ ከህዝብ በላይ ነሽ አይደለም። እኔማ ህዝብ በህዝቡ ስትሉሽ እንደውም ህዝቡን በዚህ ትክሸዋለሽ፣ ህዝቡን ትዘግባለሽ። መንገድ ዳለው ግን ለምን ሲባል ራቴኛኝም ለምን ሲባል ያውልሽ፣ ልጄን ይንሳኝ፣ እኔ ደውዬ ሮንግ ነው። አንደኛ ቢጃማ ለብሳ ቁጭ ባለችበት ነው ያነሳል። ስህተት ነው ስለ አዎ፣ ስህተት ነው።

መሲ ቆይ፣ እኔ አንድ ነገር ላስቸግርሽ። እኔ የመጣሁት ህዝቡን ይቅርታ ልጠይቅና እየሰደቡኝ ስለሆነ ይቅርታ ልጠይቅና ደግሞ ስለፍቅድ ስም ስላጠፋው ውሸቴ መሆኑን ለማናገር ነው እንጂ ስለዚህ ማለት በህግ ነው የምንፈታው። ምንም ህግ የለም እኮ ማሪ፣ ለምን ለምን ህግ ድረስ ለምን ትሄጃለሽ? አሁን የዛን ሰ ቆይ አሁን የዛን ሰዓት ፍቅር ወደ ህግ ነው የሚሄደው ቢል፣ እኛ ሎ መቅድ እህት ትክናት አትሄድ እንለው ነበረ። አንቺም ደግሞ እረፊ ስትባይ እረፊ በቃ፣ ከህዝብ በላይ አደለሽ። ማ መቅዲ ይቅርታ፣ ይቅርታ ነው። ስደተኛ ወንድምሽ ነው። አካሉ ለማን ብሎ ያንን አካሉን እንደተጎዳ ማወቅ አለብሽ። ለማን ብሎ ያንን ዋጋ እንደከፈለ በዛ ዋጋ እንኳን ይቅርታ ልታደርጊለት ይገባል። እኔ እኮ እኔ እኮ ልጁን አያገኝም፣ አላውቀውም። ለመስጠት ሰርቷል እንኳን ያ ፎቶ ነውና ኖርማል ፎቶ እራሱ ቀመፍ፣ ወድቆ ብታገኘው አታነሹ? ልጁ ወድቆ ብታገኘው አታነሹ? አያሳዝንሽም? ወንድም ነው። ለምን ፎቶ ሲባል ወንድምሽ ነው አይደለ? ወንድምሽ ከሆነ ያደረገው ነገር ትክክል ነው አይደለም። ያደረገው ነገር ስህተት መሆኑን እኔም መሲም፣ ሁላችንም እዚህ ውስጥ ያሉ በሙሉ። አልኮሰተሽም፣ አልኮሰተሽም። ሲጀመር አይንሽ እያይን ድንገርሽ አይ። አይንሽ እያየ ገብርኤል ምስክሬ ነው፣ ከስልኩ ላይ ሁላ አጠፋልሻለሁ። ሲጀመር እሱ አልፖሰተሽም ሊፖስትሽም አይችልም። ገባሽ? እኔ ገብርኤል ምስክሬ ነው ነው። ግን አንቺ የሰው ልጅ ነሽ አይደለ? ተሳስተሽ ወንድምሽን አስቀይመሽ ብዙ ነገር አድርገሽ ወንድምሽ ይቅር ብሎሻል አይደለ? ለምን? የሰው ልጅ ስለሆንሽ ስለምትሳሳችሽ ስለምንሳሳት። እሱም ደግሞ የሰው ልጅ ነው፣ ተሳሳተ አይደለ? ተሳስች አለሁ ትክክል አይደለም ያደረኩን ነገር ብሎ በዚህ ህዝብ መካከል ሁሉ መጥቶ ይቅርታ ካልሽ አንቺ ይቅርታ የማታደርጊበት ምክንያት ምንድን ነው? ካልሽ አልጎደለም። ይሁን ሹ ነገር የለም። ትክክል ነው እያልኩሽ አይደለም፣ ትክክል ባይሆንም ግን በእኔ ምክንያት መሰለኝ። እኔ በተደጋጋሚ ጊዜ ወደ ሚዲያ እንዳት እንዳይመጣ ሄደሽ በውስጥ ለምኛታለሁ። አንደኛ መቅዲስሚ ህገ ወጥ ደላላ ናት፣ ልጆቹን እያመጣች ሜዳ ነው የምትጥለው። ሁለተኛ መቶ ሰማንያ ሺህ ብር ከፍሎ በደረሰኝ አምጪ ተብላለች። ስለ ሂሩት ጉዳይ እንዳታነሺ። እሷ መዳኘት ያለባት ቦታ ላይ ነው የምትዳኘው። ኦኬ፣ እሷ ማለት የሰው ልጅ ሊሞት ብሎ ፓስፖርት ስጪ ስትባል ያልሰጠች ሰው ናት። ኦኬ። እኔ መቅዲ እኔ እመጣለሁ ቤታችሁ እግዚአብሔርን ነው የምልሽ። እሷ በሌላ ኬዝ ነው በአንቺ ኬዝ አይደለም። እኔ ግን አሁን መቅዲ አንድ ጥያቄ የምጠይቅሽ ነገር አንቺና ባዝ እንትሱ እንድትካሰሱ ፑሽ የምታደረጉ እሱ አንዶኔ ስለማቅርብ ስጠሪው እና ሶሪ ሶሪ ይባባላሉ። እኔ ዞ ደግሞ እዛ ይደ ዚማለ እንደገና ደግሞ እሱ ይቅርታ እኔ ይቅርታ እላታለሁ። ይሄን ነገር በማድረግ ጸጥቶኛል ምናምን ብሏል። ባለፈው ራሱ ገብቶ ሀቡ ቤት ራሱ ይቅርታ ልበላት ምናምን ሲል አይ እሱ አሁን ልጅ ምናምን ነገር አልኩትን። ገባሽ? ልጁ አለ ችግር የለውም ይቅርታ ይላታል። ግን እነ አማን እና እነ ሂሩት የተከሰሱትኝ በሌላ ነው። አማን ስንትና ስንት ሴት ያስረገዘ ነው። ሂሩትም ደግሞ ስንትና ስንት ሰው በህገወጥ መንገድ ያመጣች ነች። ስለዚህ የነሱ ኬዝ ከአንቺ ከግል ህይወት ጋር አይገናኝም። የአንቺና የ የአዘነ ጉዳይ ደግሞ ትልቅ ደረጃ የሚያዳርስም አይደለም። በጣም ቀላል ነገር ነው። አንቺም ስህተት ሰርተሽ ይቅርታ ተደርጎልሻል። የሰው ልጅ ደግሞ ስህተት ሰርቶ ይቅርታ አድርግልኝ ሲልሽ ይቅርታ ማታደርጊብን ምንም አይነት ምክንያት የለም። አንቺ ተከልን ከሄሮት ከምታቀሳስርሽ በላይ ደሙን አፍስሶ ዋጋ የከፈለልሽ ወንድምሽ እሱ ነው የትኛው አንግል ስህተት አለበት ስህተት አለበት መቅዲ ወደ ካሜራው ተመለሽ ነገር ግን ይቅርታ ተብለሽ ይህንን አጀንዳ ልትዘጊው ይገባል መቅዲ ማለት በሂሩት ኬዝ የተነሳ በዚች በደላሏ የተነሳ እዚህ ቲክቶክ ላይ ፓስፖርቱም አይዲውም የተከለከለ ወንድማችን ነው እሱን ህግ ይዞት በህግ አምጥታ ልትሰጥ ቀን ቀጠሮ ተሰጥቶታል ማናት ልጅቷ አሜን ዲዛይን ያችኛዋ የባለፏ ስጩ ስትባል አልሰጥም ያለችው ረጅም ጊዜ ለመናት አልሰጥም አለችው። እሱን ብቻ ሳይሆን ከዚህ ልጅ ጋር ብዙ ልጆች አሉ። አንዱም ልጅ ደግሞ ተጎድቶ የእሱንም ፓስፖርት ሲጭ ስትባል ፓስፖርት አልሰጥም። ሁለት መቶ ሰባ ሺህ ብር ከፍላ አስመጥታት ጥላው ድጋሚ እሱ ከሰው ለምኖ አይዲ ያሰራ ልጁ፣ ደግሞ በሆነ መሲ በውስጥ ጻፊለት ለጆከር በሆነ ምክንያት ጉዳት ደርሶበታል። ታውቃለህ። ልጁን መሲ ጋር ያለውንም አውቀዋለሁ ለማን ያንን ዋጋ እንደከፈለ የታወቀ ነው። ነገር ግን በዛን ሰዓት እሱ እዛ ቤት ውስጥ እያለ ልጅቷን ፎቶ ያነሳታል። ማንም መቅደስን የአሜን ዲዛይን እህትን ማለት ነው እና ያ ፎቶ ምንም ነው፣ መቅዲንም ምንም ማናችን ቤት ስንሆን የምንቀመጠው አቀማመጥ ነው። ችግር የለውም። ወይ ራቆቷን ወይ ምናምን ራቆ ሲባል ራቆቷን ምናምን አይደለችም። ገባችሁ። ኖርማሊ ቢጃማ ለብሳ ፎቶ አነሳት። ዲዛይን አሜን ዲዛይን የምትባዩ እንጨት ውስጥ የምትበቂ ትል ትል ነሽ እኮ አንቺ። ይሄንን ፎቶ ይዘሽ ሄደሽ ልጁን ክሰሹ ትላታለች። በመጀመሪያ ደረጃ መቅዲ አትከሰው። ኦኬ፣ ፍቅር ዲዛይን ለመቅዲ ይቅርታ አድርጎላታል። ይሄ ፎቶ ከማንም እጅ የሚወጣ ፎቶም አይደለም። ስልኩ ላይም ደልቶ አጥፍቶታል። ሲቀጥል ደግሞ ምንም ቢፖሰት ምንም ምንም መቅዲን አንገቷን የሚያስደፋ ፎቶ አይደለም። ነገር ግን ሰውን ለመጣል በዚህ ደረጃ እንትን አትበሉ። መቅደስም ይሄ ልጅ ለማን ዋጋ እንደዚህ እንደከፈለ ታሳቢነት አድርገሽ ከእሱ ጋር ይቅርታ ይቅርታ ትባባ ያለች የአሜን ጉዳይ ግን በህግ ነው አሁንም በህግ ነው የሚያልቀው። መጀመሪያ ፓስፖርቱ እጁ ይግባ፣ አይዱ እጁ ይግባ። እንደኔ ያልፋታል ቁምጣ ነው እያለች ነው ባላገሯ የምትባለው በቁምጣ ነው ስለዚህ እየተቃወመች ነው ወይስ ደግፈች ነው? በቁምጣ ነው ያልሽው ለልጁ ነው ወይስ ለእሷ ነው? አንቺ ኧረ ያቺኛዋ ከታች እኔ ያልኩትኝ በቃ ተሳስቶ እንኳን ቢሆን እንግዳ ነው ይሄ ልጅ ተርቧል፣ ውጭ አድሯል። በዚህ ሙቀት፣ የዱባይ ሙቀት ምታቁታቁታላችሁ፣ ውጭ አድሯል ይሄ ልጅ። ስለዚህ መቅዲ ደግሞ ይቅርታ አድርጋላት፣ ህዝቡ ደግሞ መቅዲም ለየት ባለ ፍቅር አቀባበል ያደርግላታል። ላስ ያ ነው የሚያስኬድ ቅጥቅጥ አላረግሽለት እግዚአብሔርን የመጥረጊያ እንጨት ይዤ መጥቼ ቅጥቅጥ ነው የማደርግሽ እዛው ቤታችሁ ፍቅር ዲዛይን ፊት ሰምተሻል አመዳን እኔ ችግር የለውም ማለቴ እኔ አራት ሺ አምስት መቶ ህዝብ እያለ እኔ አንቺን አለፋ። ግን ልጁ ግን በጣም ባለየ ነው። እንዴት እንደዚህ ሊያደርግ ይቻለ? ልጁ ይሄ ሁሉ መቅዲ አብልሽ እኔ አንቺ እኔ አንቺ ምስር እሱን መሲ ባላገሯን ይዤ ፍቄ ቁርጥ ጋብዛቸዋለሁ። ከራስኛ በእንደዚህ ነው የምንፈታው። ደህና ላይ ብትሆኚ እኮ ይቅርታ አላደረግልሽም። ማሬ አንቺ ቤሊስሉ እሺ ነው ሰንትሸ መቅዲ ታ- ተስማማን። ባዘነው ስሙ እኮ ስለማያዘኝ ባዘነው ይቅርታ በላት። መቅዲዬ ይቅርታ በአካል ደሞ መጥቼ ባለማወቅ ነው፣ በስህተት ነው ባላት። ሽብራዘ የሰላምና ትሪትሰላምሰላምነ ወደ ሌላ ልኮት፣ ይኸውልሽ፣ እሱ ወደ ሌላ ልኮት፣ ሌላ ሰው ቢፖስተው እንኳን ከየት የት እንደመጣ እዚህ ማለት ነው ይታወቃል። በነገራችን ላይ እንግዲህ እኔ እያየሽ ላጥፋና ቪዲዮ ልላክልሽ አይነሽ እያየ ከስልኳ አጥፍቼ ቪዲዮ አድርጌ ላክልሽ። ግን ደግሞ ስለምንገናኝ እራሷ ከስልኩ ላይ ትደልቷለች። ስልኩ ላይ እሷ እሱ ወደ ሌላ ሰው ልኮታል። ገባሽ? ያንን ደግሞ ተነስተው መጠቀሚያ እንዳያደርጉ ምክንያቱም ሰምተሽ እንደሆነ በቀደም እሱ ወደ ሌላ ልኮት ነው እና አሜን ዲዛይን ያገኙት። እናቴ እንትናል ህይወት የምትባል ልጅ አለች፣ እሷ ነች ለአሜን ዲዛይን የላከችላት እሷ ነች። እናቴ ህይወቴ የምትመረው ኢማራት ነው አደለ? እናቴ ህይወቴ አሜን ዲዛይን ከእናንተ ውጭችን ማንም የሚያደርጋት እናቴ ህይወቴም ደግሞ ለህይወትሽ አስቢበት ይሄን ነገር ስንት ስትይ ማለት ነው መቅዲ አይደለችም። ከእናንተ ማቱ ክፋችው እዛው የውስጥ ንፍንፍ የሚባል ነገር አለ። የቤተሰብ እዛው ቤት ውስጥ ተነፋነፉ። ወደ ሶሻል ሚዲያ ይዛችሁ እየመጣችሁ የማንም ማላጋጫ ከምትሆኑ ሪከርድ እየተደረገ ለብዙ ዓመት የሚቆይ ነው። የቤተሰብ እዛው በቤተሰብ ውስጥ ተደባደቡ። ሶሻል ሚዲያ ላይ ይዛችሁ አትምጡ። መፍትሄም ስለማታገኙ ምንም የምታገኙትን ነገርም ስለሌለም በቃ የቤተሰብ እዛው በቤተሰብ ምናምን ነገር ፍቱ። ሶሻል ሚዲያ ላይ ጀኔራል እሱ ብቻ ሳይሆን ብሄር ብሄር እየጠቀሳችሁ ስለሆነ የምትገቡት እየተሰደብ ነው። እንደው በፈጠራችሁ አምላክ፣ በጣም የሚያሳፍረው ደግሞ እንደው ሚዲያ ላይ በፈጠራችሁ አምላክ፣ ከዚህ በኋላ እኔ ሌላ እዚህን ሌላ ነገር ስለማይወራበት ተው፣ በቃ እኛን አታሰድቡም። በቃ ለምን ለመሲም ለሁላቸውም የስራ ሰዎች ስለሆኑ መናገር ያለ ሌላ ቦታ ስለምንናገር እሺ ልጅቱ ስላለች ነው የተናገር ነው። ይቅርታ። ክቡር የሆነች ልጅ አለ እያልኩሽ ነው። መስዬ እዚህ ሳራማሌ የሁላችሁ ቪዲዮ ይዞባት ከስራ ቦታ እንደዚህ ሁኜ እያለች አልቅሳ ነው ይዛ ብዬ እጃት መጥቼ ነበር። አሁን ከታች ትኖር አትኖር አስገባት እና እስኪ ጻፊልኝ አላችሁ። ቅድም ሌላ ቦታ ፋፊ አለች የለችም ኧረ ሳይንትን ቢያንስ ሁለት ሺህ ሰው ፎሎ አድርጓት ኧረ በመድሃኔዓለም ወይኔ እናንተ ግን እኔ በጣም እየታዘብኳችሁ ነው ችግር ላይ ነይ ትኬት ቁረጪ እና እንደዚህ አድርጊ ስንላት ሮጣ ሮጣ የምትመጣ ሴትን እኔ ፎሎ ለሷ ልለምንላት ችና ብላ አይደለች ሌላ ነች እሷ ሐናን የምትል ይች ነች ምንም ችግር የለውም። ፎሎ ተደራረጉ። ኮመንት ላይ ያላችሁት ግን ሳይንትን ፎሎ አድርጉላት። የረጁ ቻለንጅ ነው ታገኝ፣ በቃ ፎሎ አድርጓት። ባታገኝ እንኳ ሳይንት ፎሎ የሚገባት ሰው ናት። ጋይስ ግን እኔ የምር እንደዚህ ብሎ መጠየቅ ራሱ በጣም ያሳፍራል። በጣም ነው። በራሳችሁ የምታፍሩት ምክንያቱም በተደጋጋሚ እኛን እርዳታ ታረግልን የነበረች እህታችን መልካም ነገር የሚሰራን፣ እኮ ፎሎ እኛን ነው እኮ ፎሎ የሚያደርጉት ወሬና ስድብ ለማዳመጥ እኔ፣ ለረጁ ብላችሁ ለረጁ ብላችሁ ራሱ አታድርጓል። ሳይንት ፎሎ የሚገባ ምናልባት፣ እሺ ረጁ በቃ አታገኝ ታዋት፣ ሳይንት ግን ፎሎ የሚገባ ሰው ናት። ለብቻ የአንድ ሰው ሙሉ ህክምና ከፍላ እኮ አሳክማ ያችን ሴት ጤነኛ አድርገህ የሸኘች እህታችሁ እኮ ናት። አድርገናል መሲ እነሱ ተጠርቀው ከጨረሱ የልጁን ርዕስ አንሱ እያለ ነው። እሺ ሰው እያለ አንሺ። አሁን ይወራል። ባለፈው የወልቃይት አካባቢ ነው የመጣሁት ያለው ትዝ ካላችሁ እሱ ልጅ እጁን ቆራርጦ ጆከር ባለበት ተጠርተን ሄድ ነው። ልጅ አሁን ላይ ስራ ጀምሯል፣ ታውቃላችሁ ኡስማን ማለት ነው። ስራ ጀምሯል። በሰዓቱ ግን አንድ ደጀን የሚባል ሰው ሳሪ ቤት መጥቶ ኖ ኖ ኖ፣ ይሄማ የአገሬ ልጅ ነው እዛ ጎንደር አውቀዋለሁ ምናምን ምናምን ብሎ እሺ ተብለን ወረቀቱን እኔ ነኝ ማሰራለት እና በቃ እርዳታ እንትን አትበሉለት ምናምን ብሎ እሺ ብለ ነው። ከዛ እኛ ደግሞ እሱን አምነን እኔ ሶስት ሺህ ድርሃም ስሙ እንዲጠቀስ ስለማልፈልግ የሆነ ሰው ስጩ ብሎኝ በሶስት ሺህ ድርሃሙ ፕሮሰሱ እንዲጀመርለት ተደርጎ አሁን እሱ ስራ እየሰራ ነው። ነገር ግን እንሰጣለን ብለው የሚገርማችሁ ነገር ብንደውል ብንደውል ብንደውል ስልክ አያነሱም። ለልጁ ተስፋ ሰጥተውት ፕሮሰሱ ከተጀመረ በኋላ ብዙ ነገር በቃ ግማሽ መንገድ ከሄደ በኋላ ደጀን ማለት ይሄ ነው። እየቀለድኩኝ ነው እንጂ እኔ አልሰጠውም። አለመጨረሻ ላይ ማለት ነው፣ እንደዛ ገስት ላይ መጥቶ እኔ እስፖንሰር ሆኖሃለሁ አይ አይዲውን ብሎ እንትን ብሎ። አንድ ቁራሌው የሚባለው ወንድማችን ግን እኔ ግማሽ ብር ሰጠዋለሁ፣ እኔ ወደ ገጠራማ አካባቢ ስለሚሰራ ነው እና ግማሽ ብሩን ግን እኔ ሰጠዋለሁ ብሏል። ይሄ ፎቶውን ለምን አታሳዩም? የነሱ ጓደኛ ከሆነስ የሚኖረው ከእንትን ነው ሌላ ሀገር ነው የሚኖረው አርባ ዘጠኝ አስራ አምስት ብሎ የሚጀምር ሀገር ነው የሚኖረው። አውስትራሊያ መሰለኝ የሚኖረው እንትን ብሎ ከዛ ስልክ ስንደውልለት እንትን አይልም። አሁን የጎደለውን ብር እንሙላለት እዚህ ጋር ያላቸው አምስት ሺህ ምናምን